ሉልና ሄሉሻ እንግዲህ ዛሬ በአንድ ላይ መጥተዋል ማለት ነው። መቼም እኛ ማጣመር ነው ስራችን፣ ይጣመሩ እንደ ቤተሰቦች። በዚህ አጋጣሚ ያብ እንግዲህ በህይወት መኖሩን አረጋግጣችሁ ንገሩን እባካችሁ የምትሉም አላችሁ ማለት ነው። እንግዲህ መረጃውን ፈለግ ፈለግ አድርገን ያብ በህይወት አለ የለም የሚለውን እንግዲህ ለእናንተ የምናስተላልፍ ይሆናል። በዚህ አጋጣሚ እንግዲህ በዚህ አጋጣሚ ቤተሰቦች ሉል ምርጥ የሄሉዬ ምርጥ ጓደኛዋ መከተዋ ነው። እሺ በሌላ ነገር እንዳታስቡ። በዚህ አጋጣሚ ሉልም ያው በራሱ ዩቱብ ቻናል እየመጣው ነው። ዛሬ በአዲስ ነገር ከሄሉዬ ጋር አዲስ ነገር አለ እያለ ነው ያ ሁላችሁም እንግዲህ ሄሉዬንም ሉሌንም የምትወዱ ያው በጉጉት እንደምንጠብቅ እንደምጠብቁ ተስፋ እናደርጋለን ማለት ነው። ቤተሰቦች ብዙዎቻችሁ ግን ያው ሉሌንና ሄሉይን አንድ ላይ እያጣመራችሁ ኮሜንታችሁን በጣም እያየው እያነበብኩ ነበር። እኔ ደግሞ ያው የኮሜንት ሶስ አለብኝ እና ከቪዲዮ በላይ እንደውም ኮሜንት ማንበብ በጣም ደስ ይለኛል እና ኮሜንታችሁን እያየው ነበረ። ብዙዎቻችሁ አረ ሉሌና ሄሉዬ ይጣመሩ እያላችሁ ነው። ቅመሞች እየቁ ጉዳኞች እኮ ናቸው የእውነት በቃ የወደዳችሁትን ሰው እኮ ማጣመር ነው። በቃ ማጣመር ማጣመር ማጣመር፣ በዚህ አጋጣሚ ማለት ነው። ቅመሞች ሰውን ስለሚወዱ ነው። የእውነት ሲወዷችሁ ነው ጥሩ ነገር የሚመኙላችሁ። እና ሉሌን ደግሞ ሲያዩት በጣም የሄሉዬ መከታ ወንድሟ በቃ ምርጥ ልጅ ትቱ የሆነ ልጅ ነው። እና ለዛ ነው ከሄሉዬ ጋር ቢጣመሩ ያምራሉ። በህይወት አለው ወይ ያጣሩልን የምትሉን ፈታ የምታደርጉም ልጆች አላችሁ። ተመልክቻችኋል ነው ማለት ነው ኮሜንታችሁን እኔም እንደዛ እያሰብኩ ነበረ። ያ በህይወት አለ ወይ ያልኩ ነው። በዚህ አጋጣሚ ግን እንደኔ እንደኔ ምናልባት ከያብጋ ይቅርታ ተባብለው ወደ ድሯቸው ቢመለሱ እንደኔ ከሄሉ ጋር ደስ ይለኛል። ቤተሰቦች የእውነቴ ነው የምላችሁ። ምክንያቱም ሄሉዬ ቀለበቱ እንዳደረገች ነው ስለዛ ያ በይቅርታ ጠይቆ ሄሉዬን ይቅርታ ጠይቆ ነገሮች ተፈተው ተስተካክለው ከቻለም ደግሞ ሽማግሌ ልኮ ሄሉዬን ቢወስድልን ደስ ይለናል አይመስላችሁም ቤተሰቦች በዚህ አጋጣሚ እንግዲህ ሄሉ ተፈላጊነቷ በጣም እየበዛ ነው ያው ጦርነቱ እንግዲህ እያያችሁት ነው በግልጽ እየተጀመረ ነው አሁን እንዳልክንም እንዳያችሁ እኔ ቤትም አንዳንዱ ኮሜንት አለው እንዳልክ ምንም አይሰብራትም፣ በጣም ነው የሚወዳት፣ በጣም የዋህ ነው፣ በጣም ለሴት ልጅ ክብር ያለው ነው እያላችሁ ነው እንግዲህ እናንተ ካላችሁ። ያው በሄሉ እኛ መወሰን አንችልም አይደል፣ ባለቤቷ እሷ ናት። እኛም ደስ ይለናል እኮ ከእንዳልክ ጋር ሄሉ ብትሆን ደስ ይለናል፣ ግን አሁን ተመልሳ ሄሉ በምን አይነት ሁኔታ እንዳልክን አምና ነው ልቧን ምትሰጠው? እስቲ ሴቶች ስትሆኑ አስቡት ጎርቷችሁ የሄደን ሰው ድጋሜ ታምኑት አላችሁ? እኔ አላምነም አንዴ ጎርቶኝ የደን ሰው ማለት ነው ድጋሚ አምኜ ልቤን አልሰጠው የእውነቴን ነው ምላችሁ እንደ ሴት ማለት ነው እና የእኔያውን ጥያቄ ሄሉ ትቀበለዋለች እንዳልክን እንደ በፊት ልቧን ትሰጠዋለች እያልኩ ነው ይሄ ይሆናል ነው ወይ የኔ ጥያቄ። ቢሆንና ከእንዳልክ ጋ ያው እንደምትሉት እንደምጽፉት አብረው ቢሆኑ በእውነት እኔም ደስ ይለኛል። የእውነቴን ነው ብላችሁ በጣም ነው ደስ የሚለኝ። ግን ሄሉን ሳያት የሚሆን ነገር አይመስለኝም። እንዳልክም ያው ከዚህ በኋላ እንግዲህ ጦርነቱን እንግዲህ ከነ ያብ ጋ ጀምሮ አሸናፊ ከሆነ ሄሉን በደስታ ልል ብለን እንሰጠዋለን። ያሸንፈ እችን የመሰለች ወርቅ የመሰለች ወርቅ ልብ ያላት አፍቃሪ ልብ ያላት የመሰለችን ልጅ እንግዲህ እንሰጣለን። ላሸነፈ ነው የምንሰጠው። በነገራችን ላሸንፎ ሄሉዬን ታግሎ እንግዲህ በእጃዞች ወርቅ እንደ መዳብ ይቆጠራል እንዳለውም እንዳልክ ሄሉዬን አሸንፎ ለወሰደ እንሰጣለን ማለት ነው። አይመስላችሁም? ቤተሰቦች ቅመሞች፣ ግን አቤት የሰው ደስታ እኮ ሲያስደሰታችሁ፣ የእውነቴን ነው እምላችሁ። ዛሬ ደግሞ ከሉሌ ጋ እንግዲህ ሄሉዬን አጣምረዋታል ማለት ነው። አይ ቅመሞች፣ እኔ ታሳዝኑኛላችሁ። ጌታ ነው ደስም ትሉኛላችሁ። በቃ ደስ የምትኑኝ ነገር ተሳሰባችሁ ለምትወዱ ሰው የምትመኙት መልካም ነገር የእውነት ያንን የምትወዱትን ሰው የምትመኙለት መልካም የሆነ ሰው ነው። እና ሉሌን ደግሞ ያው እንዳያችሁት ለሄሉ የቆመ መከታ ወንድሟ ትሁት የሆነ ልጅ ነው፣ ብትመኙትም አይገርምም አይገርም የእውነቴን ነው የምላችሁ። ግን እኔ ሳስብ ሉሌ ከሄሉ ጋር ከወንድምነት የዘለለ ይኖረዋል ብዬ አላስብም። ምናልባት ስራ ነው የዩቱብ ስራ፣ እንደምታውቁት እዛ ጋም እዛ ጋም እየተጣመራችሁ ነው የምሰሩትና ያው ሉሌም ደግሞ እንዳያችሁት በራሱ ዩቱብ ቻናል መጥቷል። ሉሌን የወደዳችሁት ያከበራችሁት ደግሞ ሉሌ ይደግ እንኳን በራሱ ዩቱብ ቻናል መጣ እያላችሁ ነው። እሱን ለማግኘት ደግሞ ያው ሄሉ ሼር አድርገዋለች ማለት ነው በራሷ ስም ሼር አድርጓለች። እየገባችሁ እንግዲህ ያው የሄሉም የሄሉ አድናቂዎች እየገባችሁ ኑሌን ሰብስክራይብ እያደረጋችሁ አበረታቱት። ያው በሄሉ ስር ገብታችሁ ታገኙታላችሁ። ቢያንስ በዛሬ ቀን ወ በሁለት በሶስት ቀን አስር ሺህ ይገባል ብዬ ተስፋ አደርጋለሁ እና ቤተሰቦች እንግዲህ ሉሌና ሄሉዬ በአንድ ላይ እየመጣን ነው እያሉ ነው ያውም ደግሞ በወይን ነው እናንተ ድምቅ ብለው የመጡት።